በሀገር አቀፍ ደረጃ ትኩረት የተሰጠው የከተማ ግብርና ስራ የምግብ ፍጆታን ከመሸፈን አልፎ ለበርካቶች የገቢ ምንጭም እስከ መሆን ደርሷል። ከቅርብ ዓመታት ወዲህ በግለሰቦችና በተቋማት ግቢ ውስጥ የጓሮ አትክልቶችን በማልማት በሰፊው እየተለመደ የመጣ ተግባር ሆኗል። ለዚህም አንዱ ማሳያ የሆነው ብርሃን የአይነ ስውራን አዳሪ ትምህርት ቤት ከመማር ማስተማር ባሻገር በግቢ ውስጥ የተለያዩ የጓሮ አትክልቶችን በማልማት ላይ ይገኛል። የቀለም ትምህርት ባሻገር አካባቢያቸውን ተረድተው በቀላሉ ሊመረቱ የሚችሉ ነገሮችን እንደ ትምህርት ቤት ሰርቶ ማሳያ እዚሁ እያለ ማምር ናቸው ነው የምንገኘው። ትምህርት ቤቱ ይህን ትኩረት በማድረግ ከ2500 ሜትር ካሬ ሜትር በላይ ቦታዎችን አዘጋጅቶ እንደምትመለከቱት በጓሮ አትክልቶችን ባማረ መልክ አንደኛው የትምህርት ቤቱን የኤስቴቲክ ቫሊዩ በጠበቀ መልክ፣ በተመሳሳይ ደግሞ ምርቱ ለተቋም ብሎም ደግሞ ለማህበረሰቡ የምናጋራበት መልክ ፈጥረን ጥሩ ትስስር የፈጠርንበት የከተማ ግብርናችን አንዱ ነው። ከጀመርንበት ጊዜ ጀምሮ አሁን ሁለተኛ ዙር ምርት ሰብስበናል። ሶስተኛ ዙር ደግሞ እያመረትን መሬቱን ዝግጅት ጨርሰን ዘር እየዘራን ነው። ለክረምት የሚደርሱትን ዘሮች እያደረስን ነው። በአመት ሶስቴ እንሰበስባለን ብለን እቅድ ይዘናል። እየሰራንም ነው የምንገኘው የጓሮ ልማቱ በግቢ ውስጥ ከጥቅምት ወር ጀምሮ ተግባራዊ ተደርጓል የሚሉ ዳይሬክተሩ ለጓሮ ልማቱ ልዩ ትኩረት በመስጠት በአጭር ጊዜ የሚደርሱ የጓሮ አትክልቶችን በማልማት ትምህርት ቤቱ ተጠቃሚ መሆኑን ያነሳሉ። ከጥቅምት ወር ጀምሮ ይሄን የከተማ ግብርና እያለማ ነው የመጣ ነው። ስፔሻል ደግሞ በጣም ልዩ ትኩረት ሰተን ደግሞ ከጥር ወዲህ ባለው ጊዜ ደግሞ ልዩ ትኩረት ሰተ ነው በአማረና ውጤታማ በሚሆን መልክ ተግባር እያደረግን ብር ነው የምንገኘው። የግብርና ልማትን በስፋት እየሰራን ያለ ነው። በአጭር ጊዜ ውስጥ የሚደርሱ የጓሮ አትክልቶችን ለምግብነት የሚውሉትን በሰፊው እያመረትን እንገኛለን። እንደ ጥቅል ጎመን፣ ቆስጣ፣ ሰላጣ፣ ካሮት እና ቀይ ስር የመሳሰሉትን በሰፊው እያመረትን ለተጠቃሚዎችና ለተማሪዎቻችን እያቀረብን እንገኛለን። በትምህርት ቤት ግቢ ውስጥ እየለሙ የሚገኙት እንደ ቆስጣ ጎመንና ሌሎች የጓሮ አትክልቶችን በትምህርት ቤቱ አነስተኛ ገቢ ላላቸው ሰራተኞች ድጋፍ በማድረግና ለአካባቢው ነዋሪዎች በአነስተኛ ዋጋ ለገበያ የሚቀርብ ነው ተብሏል። መምህራንና ሰራተኞች ያላቸውን ሰዓት ተጠቅሞ በሚኖራቸው ትርፍ ሰዓት በዚህ አይነት እየተሰማሩ ጊዜያቸው መጠቀም የሚያስችል ሁኔታ ፈጥረናል። ሌላ ደግሞ ከዚህ የሚገኘው ምርት በአነስተኛ ዋጋ ለህብረተሰቡ በማቅረብ የኑሮ ሁኔታዎችን ሼር ማድረግ የሚችልበት ሁኔታ ፈጥረናል። አንዳንዴም ደግሞ አለፍ ብለን በዚህ አካባቢ ላሉት ማህበረሰብ በማድም ማጋራት መልክ ምርቶቻችን እያካፈል ነው የምንገኘው። በዚህ አስተዋጽኦ ስንመለከተው ዘርፈ ብዙ የሆነ ጥቅሞች እንዳሉት ተረድተናል። ትምህርት ቤቱ በሚያለማው የጓሮ አትክልቶች ከምግብ ፍጆታ ባለፈ ተማሪዎች እንደማሳያ በተግባር የሚማሩበት እንደሆነ ተገልጿል። የ11ኛ ክፍል ተማሪ የሆነው ሽብሩ አየለም በግቢ ውስጥ ከሚለማው የጓሮ አትክልት ተጠቃሚ መሆኑን በማንሳት በውስን ቦታ የጓሮ አትክልቶችን እንዴት ማልማት እንደሚቻል የተማርኩበት ነው ይላል። ጂኦግራፊ ትምህርት አለ። ጂኦግራፊ ትምህርት ላይ እንዴት አግሪካልቸርን መጠቀም እንዳለብን በተደጋጋሚም ሆነ ወይም ደግሞ ለራሳችን እንዴት ምግቦችን ፕሮቫይድ ማድረግ እንዳለብን እንማራለን። እዛ ክላስ ውስጥ የተማርነውን እዚህ መተን ደሞ በተግባር ስናየው ይልቅ ፕራክቲካል የሆነ ነገር አእምሮ ውስጥም ይገባልና አይረሳም እና እዚህ የተገበርነውን በቤታችን ሄደን ስንሰራ ምንም አዲስ አይሆንም ማለት ነው። ስለዚህ ከቴዎሪ ይልቅ እዚህ ጋር ፕራክቲካል መሆኑ ደግሞ ትምህርቱን የላቅ ያደርጋል ብዬ ነው። ለህብረተሰቡና ለግቢው ሰራተኞች ንጹህና ፍረሽ የሆነ የጓሮ አትክልትን ብዙ ገበያም ሳይሄዱ ሳይለፉ፣ እዚሁ ጋር ማቅረባችን አንድ ጥቅም ነው ብለን እንወስዳለን እንደኛ ስራ። ሁለተኛ ደግሞ ተማሪዎቹ ራሳቸው ግብርና በትምህርት ቤት ውስጥ ራሱ እየተመረተ መሆኑንና ነገ ሲወጡ ራሳቸውን ችለው እንኳን እንዲሰሩ እያመጣን እንዴት እንደሚነቀል እንዴት እንደሚታረም እያሳየናቸው እያለማመድ ናቸው መሆኑ ራሱ ይሄ ለእኛ ትልቅ አስተዋጽኦ አለው ብለን እንወስዳለን የከተማ ግብርና ስራ የምግብ ዋስትናን ለማረጋገጥ ወሳኝ ነው ያሉት ኃላፊው፣ ትምህርት ቤቱም ከጓሮ ልማቱ በሰፊው ተጠቃሚ መሆኑን አንስተዋል። በቀጣይም ትምህርት ቤቱ ከጓሮ አትክልቶች በተጨማሪ ባለው ክፍት ቦታ የልማት ትሩፋት ስራ ላይ ለመሰማራት በዝግጅት ላይ እንደሆነ ተናግረዋል። ካሬ ሜትር ላይ በጓሮ አትክልቶች የጀመር ነው። በቀጣይ ደግሞ ወደ ላይ ከምትመለከቱት ቦታ ላይ የከብት እርባታ አስበናል። የወተት ላሞችን በማዘጋጀት እነዚህን በሚገኘው ወተት ተማሪዎቻችንም እንዲጠቀሙ ማድረግ እቅዶች አሉን በተመሳሳይ የዶሮ እርባታንም ጭምር ለመጠቀም ፕሮግራሞችን አዘጋጅተናል ተግባራዊ ስራዎችም ጀምረናል ቦታዎችን የመምረጥ የማስተካከል እንደዚሁም ደግሞ ለእነዚህ ላልናቸው ተግባራቶች የሚያስፈልገው ኮንስትራክሽን ስራዎች በቅርብ እንጀምራለን ብለን ተስፋ እናደርጋለን